ታሪክን የኋሊት፣ ፋሽስት ኢጣሊያ፣ በደብረ ሊባኖስ ገዳም የሚገኙ 300 መነኮሳትና ዲያቆናትን በመደዳ በጥይት ያስደበደባቸው በ1929 ዓ ም በዛሬው ቀን ነበር። መነኮሳቱና ዲያቆናቱ እንዲገደሉ ትእዛዝ የሰጠው ጀነራል ግራዚያኒ ነበር። ጀነራል ግራዚያኒ የኢጣሊያ የምስራቅ እዝ አዛዥና በኋላም የኢትዮጵያ የቅኝ ግዛት ገዢ በነበረበት ጊዜ ሁሉ በኦርቶዶክስ ቤተ ክርስቲያን ካህናትና መነኮሳት የተለየ ጥላቻ ነበረው። የኦርቶዶክስ ቤተ ክርስቲያን ካህናት ኢትዮጵያ እንዳትገዛልን የሚያወግዙ፣ ስለ ነፃነት የሚሰብኩ፣ አርበኞችን የሚደግፉ ናቸው የሚል እምነት ስለነበረው ቤተ ክርስቲያኗን ለመበተን ይመኝ ነበር። የካቲት አስራ ሁለት አብርሃም ደቦጭ በቦምብ ካቆሰለው በኋላ ሚስቱን ደብረ ሊባኖስ ገዳ መደበቁን ሰማ። ይህም በካህናት መነኮሳት ላይ ያለውን ጥላቻ አጠናከረለት። ለሸዋ ጦር አዛዥ ለጄኔራል ማልቲ አደጋ የጣሉብኝ ሰዎች በግዛት ሲዘዋወሩ ባለመያዝህ ኃላፊነት ትወስዳልህ ብሎ ተቆጣው። በደብረ ሊባኖስ መነኮሳት ላይ የግድያ እርምጃ እንዲወሰድ በቴሌግራም ቁጥር 26320 ከገዳሙ አለቃ ጀምሮ ያለምንም ምርጫ መነኮሳቱ፣ ዲያቆናት እንዲረሸኑ ትዕዛዝ አስተላለፈለት። ጄኔራል ማልቲ በርካታ ቁጥር ባላቸው ወታደሮች ታጅቦ ግንቦት 12 ደብረ ሊባኖስ ደረሰ። የተራራውን ዙሪያ በወታደር አስከበበው። ወደ ገዳሙ ሲደርስ ሊቀበሉት የተሰለፉትን ካህናት እናንተ ቁጥራችሁ ትንሽ ነው፣ ሌሎቹ ለምን አልተቀበሉኝም? ብሎ ተቆጣ የተቀበሉትን በቅጥር ግቢው እንዲቆዩ አዞ ሌሎቹን መምህራንና መነኮሳት ታድነው እንዲያዙ አደረገ ሶስት መቶ የሚሆኑ ሞታቸውን የሚጠብቁ አዛውንትና መነኮሳት ዲያቆናትና የንግስ በዓል ለማክበር የሄደውን እያስገደደ በመኪና ጫናቸው ከገዳሙ ወጣ ብሎ በሚገኘው ሽንኩርት ከተባለው ቀበሌ ሲደርሱ ከመኪና አስወርዶ ሶስት መቶ የሚሆኑትን በጥይት አስደበደባቸው ሌሎች በዓል ለማክበር ደብረ ሊባኖስ የተገኙትንና ዲያቆናትን ወደ ደብረ ብርሃን ትሄዳላችሁ ብሎ አሳፈራቸው በመንገድ ላይም ሲደርሱ 129 የሚሆኑትን ዲያቆናት ገደላቸው ጄኔራል ማልቲ ይህንን ለአለቃው ለግራዚያኒ ዕለቱን ሪፖርት አደረገ ከአሰቃቂው ግድያ በኋላ ወታደሮች ገዳሙን ዘረፉት የደብረ ሊባኖስ ገዳም መኳንንትና ዝና ያላቸው ኢትዮጵያውያን የተቀበሩበት ገዳም ስለሆነ አብሯቸው ወርቅ ተቀብሮ ይሆናል እያሉ ቀብራቸውን እየከፈቱ አዩ። ከሁሉም ብልጫ ያለው ንብረት መጽሕፍት የሚገኝበትን የደብረ ሊባኖስ ገዳም ጣሊያኖች መጽሕፍቱንና ያገኙትን ሁሉ መዝብረው ወናውን አስቀሩት። ገዳሙ ለአገልግሎት ዝግ ሆኖ ቁልፉ ለአካባቢው የኢጣሊያ ወኪል መሰጠቱን ግራዚያኒ በቴሌግራም ለሮማ አሳውቋል። በግራዚያኒ ትዕዛዝ 429 የደብረ ሊባኖስ ገዳም መነኮሳት ካህናትና መምህራን ከተገደሉ 87 ዓመት ሆነ።